አሰላሙ አሌይኩም ወረህመቱላሂ ወበረከቱ የተከበራችሁ የተወደዳችሁ ውድ የቻናሌ ተከታታዮች እንዴት ናችሁ ደህና ናችሁ ደህና ነኝ አልሀምዱሊላህ በየላችሁ ሰላማችሁ ብዙ ትርፍ ይበል ማለት ዛሬ እንግዲህ ከቤቴ ኮሜንት ላይ ያወቀ በጣም ጎበዝ ነው ማለት ነው ትላላችሁ ማን ይባላል ልንገራችሁ ወላ እናንተ ትገምታላችሁ? እንዴት ነው? ልንገራችሁ ወላ እናንተው ትገምታላችሁ ማለት ነው። እና ይሄ ሰፈር ማን ይባላል ትላላችሁ? ዛሬ ከቤታችን ወጣ ብለናል ትላላችሁ ማለት ነው። እሺ፣ እና ሀገሩ በጣም ያምራል። አሁን በነገራችን ላይ የማታጽፋይ ነው፣ ካሜራውን ለዞሩም ቢያልነት እና ይሄንን ይመስላል እላችኋለሁ ይህ ብሩህ ተስፋ ይባላል። የብሩ ተስፋ ትምህርት ቤት ነው እላችኋለሁ ውዶችዬ። ያው አንዳንድ ጊዜ ኢትዮጵያ እንደዚህ ብዙ ስቀርጹ ምናምን ዋናው በጣም የምትሳቀቁ ማለት ነው። ወላ መሰለ አትግሮስ ምናምን ስለሚሆን እፈራለሁ። ሰው የለም በዛ አካባቢ ማለት ነው። ግን በጣም ነው የምትፈሩት ማለት ነው። እንግዲህ ይህችን ትምህርት ቤት ማቃት ያልተማረባት የለም። ሁላችሁም ተምራችኋል። እዚች ትምህርት ቤት ማን ይባላል? እስቲ እንግዲህ ሰሙን ንገሪ ማለት ነው። በነገራችን ላይ ብር ተስፋ ይባላል። ልንገራችሁ እኔ ማለት ነው ብር ተስፋ ይባላል። ሀገራችን በነገራችን ላይ የምታምር ሀገር አለች። ማን አላህ ሀገራችንን ሰላም ያርግልን፣ አላህ ሰላማችን ይመልስልን እንጂ እንደ ኢትዮጵያ የሚያምር ሀገር የለም። ወላሂ፣ ግን ዋናው ሰላም ነው። እና አላህ ሰላማችንን ፍቅራችንን ይመልስልን፣ ፍቅራችንን ይስጠን እንጂ ወላሂ እንደ ብር ተስፋ የሚያምር ማለት እንደ ኢትዮጵያ የሚያምር ሀገር የለም። ወላሂ አሁን የትኛውም ሀገር ላይ አረንጓዴ የማታዩበት ኢትዮጵያ ደግሞ አረንጓዴ የምታዩበት ነው ማለት ነውና፣ በማንኛውም ይህን ይሄን ይመስላል። እንግዲህ ሁላችሁም ትዝታ ያለባችሁ አላችሁ። በጣም ብዙዎቻችሁ ነው ትዝታ ያለባችሁ። የመዳም ቅመሞችዬ እስቲ ዛሬ እንግዲህ ያው ኮምኩምት ማለት ነው ሀገራችን ናፈቃችሁ። በቃ በጣም ሀገር ይናፍቃል በነገራችን ላይ ማለት ነው። ሁላችሁም ሀገራችሁ እንደምናፈቃችሁ አቃሉ ግን ያው ምንም አታረጉም ያው እንጀራስ ድረስ ግድ ነው አላማችሁን አሳክታችሁ አላህ ለሀገራችሁ ያብቃችሁና ሀገራችሁ በጣም ታምራለች ሀገራችን ማለት ነው ግን ያው አንዳንድ ጊዜ ኢኮኖሚን ጉዳይ ምናምን ቢኖርም አልহামዱሊላ ያው ነው ሰው ማለት ነው እዛ ጋር ደግሞ እንጨት እንተናል ጫራት አለ ማለት ነው እንጨት እየተጫረቱ ነውና እንጨት እያገዙ ነው ዘገም ተዋቸው ካሜራውን አቅርብላችሁ አዋቸው ወኔ በጣም አንተ አልኳቸው። አይ አያቸዋለሁ ካሜራውን አቅርቢው ማለት ነው። እና ልጆች እየተጫወቱ ነው። በቃ ሰው እና በነገራችን ላይ ይህ ሰፈር አድርጓልሁ ተቀይሯል ማለት ነው። ኳስ እየተጫወቱ ነው።

እንዴት ናቸው መስላችኋል? አሁን ሰው ቤት እየሰራ ነው። ይሄ ደግሞ ሮቤቴ ውስጥ ሁሉ ውስጥ ይባላል። ውስጥ ሁሉ ውስጥ የሚባል ሮቤቴ መሰለኝ አለ ብሎ ሁሉም አውቀው ይሄን ሰፈር እና አሁን ላይ አሪፍ አሪፍ ተሰርቷል። ያው በጎን ባህር ዛፍም ቢሆንም ተሰርቷል ማለት ነው። ያው ትዝታ ያለባችሁ ካላችሁ ዱቅዱቅ ዱቅ ዱቅ በሉ ማለት ነው እና ተሰርቷል። በጣም ሃሪፍ ሰፈር ነው በነገራችን ላይ፣ በጣም ተወዳጅ ያፈራ ሰፈር ነው። በነገራችን ላይ አዋህ ላይ ባህር ዛፍ እንጨት ስለተወደደብን ባህር ዛፍ ያላቸው ዝግብ ካላችሁ ባህር ዛፍ እንዲሰጡኝ ላላችሁ ታላላችሁ። ይህ በነገራችን ላይ ሮቢቴ ወደ ሮቢቴ መግቢያው ነው። የገቢያው ገቢያው ይታያችኋል። ይሄ ገቢያው ወደ ገቢያው መግቢያው ነው በቃ ይሄን መስላሉ ላይ ብዙም የሚካበድ አይደለም፣ ግን በጣም ተወዳጅ ሰፈር ነው። የሰፈር ቢታይ ማለት ነው። ሰው በጣም ይወደዋል። ሰው ይወደዋል። በቃ እንጀራ ብቻ ለመኖሪያ አሪፍ ሰፈር ነው። ያለ ሰፈር ነው። ግን ቤቱ ዝም ብሎ አሁን ይሄ ቤት ነው። ይሄ በጣም ያምራል። ባህተ ፍሱ ነው። ኤዲ ሼፕ ነው። ያምራል፣ በጣም ያምራል። ዲዛይኑ ነው ነው ማለት ነው። እዚህ ጋር ደሞ እንጨት እየፈለጥ ነው። አባባ ደሞ ቀርሽ ብሎ ጓንዳይሉ፣ አይ በዚህ ምህር ማሰለኝ በዛ እንዴት ነው? በዛ ቀን ላሳያችሁ ውስጥ ለውስጥ ማለት ነው። እዚህ በነገራችን ላይ የሚያውቀኝ ሰው አለ እና እዚህ ጓን እንዳይሉብኝ አይ ቤት ግቢ እንዳሉበት ወይ መግባት ነው ያልፈለግ